እንደፈለገች ስትጮትብህ እውነት ይመስላል አይደል ጅል። ለማንኛውም ንቃ። አሁን እንኳን እኔ ጋር እንደምትመጣ የማታውቅ ደኔ ዚሆንክ ሰው ጅል። ምን ነው አቤኔ፣ ችግር አለ እንዴ? ምንም ችግር የለም ግን መመለስ ይኖርብኛል። አብሬ ይለውን እንዴ? አይ አያስፈልግም። ለልጅ ያደረሽላት፣ ቻው። እንዲያታክፈኝ እንዴ የተራቡ አይኖች በክፍል 24 እንደተመለከታችሁት ሊዲያ ለአቤኒ በሌላ ሰው ስልክ ቴክስት ጽፋለ በጣም ተናዶ ነበረ። በዚህም የተነሳ የወርድን ራሱ ሳያቅፋት ነበር ይሄዶ ማለት በዚህም አቤኒ በጣም ተናዶ ነበረ። ቀጥታ በጣም እንደተናደደ ያስታውቅ ነበረ። አቤኒ ወደ የት ሄደ ይመስላችኋል? በክፍል 25 የምንመለከት ነው የሚሆነው። በሌላ በኩል ደግሞ ግርም ያለኝና የተመቸኝ ነገር የፋሲል ና የኮሎምቦስ ጉዳይ ነው። ኮሎምቦስ ባለፈው በክፍል 23 እንደተመለከታችሁት ፋሲልን ለማገት ፋሲል እንዲከታተለው ጓደኛውን ልኮት ነበረ። ግን ይሄ ሊሳካለት አልቻለም፤ ምክንያቱም ኮሎምቦስ ያላሰበው ነገር ነበር የገጠመው ማለት ነው። ይህም የሆነበት ምክንያት ኮሎምቦስ እንዲከታተል የላከው ልጅ ለኮሎምቦስ አለቃ ለኪኪ ደውሎ ስለተናገረበት ነው። እንግዲህ ኮሎምቦስ ባላወቀው ነገር የራሱ ጓደኛ ሴራ እያሰረበት እንደሆነ አላወቀም ማለት ነው። በሌላ በኩል ኮሎምቦስን እንዲብሰለሰልና ብዙ እንዳስብ ያደረገው ነገር ፋሲልን እንዳትነካ በማለቱ ነው፤ የሱ አለቃ ማለት ነው። እንግዲህ ኮሎምቦስ ፋሲል ምን ያክል ቦታ ቢኖረው ነው? ወይ ስለ ፋሲል ምንም ማላቀው ሚስጥር አለ? ስለ ፋሲል የተደበቀ ሚስጥር አለ ብሎ እያሰበ ነው። እንግዲህ እኛም በፊልሙ ላይ እንደተመለከትነው ፋሲል የተደበቀ ሚስጥር እንዳለውና በምን የኮሎምቦስ አለቃ ኮሎምቦስን ፋሲልን እንዳነካ እንዳለው በክፍል ሀያ አምስት የምንመለከት ነው የሚሆነው። በሌላ በኩል ደግሞ ኮሎምቦስ ያላወቀው ነገር ቢኖር የኮሎምቦስ ጓደኛ እንግዲህ ኮሎምቦስን ከአለቃው ጋር አጣልቶ በማቀሳሰር እሱ የዝህ ሰፈር አለቃ መሆን ነው የሚፈልገው በሌላ በኩል ጥሩምቤ ከትምህርት ቤት ያቋረጠችበትን ምክንያት አቡሌ ለማጣራት እየሞከረ ነው። አቡሌ የማሂን ከትምህርት ቤት የማቋረጥ ምክንያት አውቆና ማሂን አሳምኖ ወደ ትምህርት ቤት ላይፍ የሚመልሳ ይመስለኛል። ይህንንም በክፍል 25 የምንመለከት ነው የሚሆነው። አብረ ዲና በባህል ልብስ አምራና ተውባ በጎንደር እስክታ፣ በጎጃም መንቅጥቅጥ መታለች ማለት ነው። እንግዲህ ካሰብኩት በላይ በጣም አሪፍ ናት ጭፈራ ላይ ማለት ነው። በጣም ተመችታኛለች። እንግዲህ ይህንን ቪዲዮ ማየት ተፈለጋል ያደረጋችሁ እንድም ሌሎች የሚያዝናኑ ቪዲዮዎች ቲክቶክ ላይ እየለቀቀች ትገኛለች። ዶ ኢንስታግራም ፔጇ ላይ ገብታችሁበት ጎበኟ ታሪፍ ነው ፈታትሩበታላችሁ ብዬ አስባለውኝ ምክንያቱም የምትለቃቸው ቪዲዮዎች ከባህል ጋር የተያያዙና እንዲሁም ባህልና ወጉን በጠበቀ ስነ ሥርዓት መሰረት ህዝቡን ወደኋላ በትዝታ መለስ የሚያደርግ ቪዲዮ ነው የምትሰራው። እንግዲህ ባህል የመውደዷና ባህል ለማስተዋወቅ የሄደችበት መንገድ ሳላደንቅ አላልፍም። በሌላ በኩል ከጓደኛዋም ጋር የሰሩት ቪዲዮ አለ ማለት ነው። እንግዲህ በጣም በጣም ተመችተውኛል። በጣም ብዙ ቪዲዮ እንደሚሰሩ እርግጠኛ ነኝ። በዚሁ ቢቀጥሉ አሪፍ ነው ብዬ አስባለሁ። ቪዲዮአችንን ላይክ ማድረግ እንዳትረሱ። ወዳችሁና ፈቅዳችሁ ይህን ቪዲዮ ስለተመለከታችሁ በጣም ነው የምናመሰግነው። እኛም ይህንኑ በማሰብ ለእናንተ አሪፍ አሪፍ የሆነ ነገር እንደምናመጣላችሁ ቃል እንገባለን። ለዛሬ ያስኩላችሁ ቪዲዮ በዚሁ ተጠናቋል። ሁሌም እንደምላችሁ ወዳችኋለሁኝ። ለየትኛውም አስተያየት ና ለየትኛውም ጥያቄ ኮሜንት ሴክሽናችን ክፍት ነው። ኮሜንት ሴክሽን ላይ ገብታችሁ አሳውቁን። ይመቻችሁ። መልካም ጊዜ ሀቤና ይስዳይ። በቀጣይ በክፍል 25 እንገናኛለን። ይመቻችሁ። ሄሎ አለቃ። ምን ፈለክ አለቃ? እኔ ምንም ሊገባኝ አልቻለም። ምኑ ነው ሊገባ አልቻለም? ቆይ ለምንድን ነው ፋሲል እንዲቀጣ ያልፈለግከው እሱ ያንተ ጉዳይ አይደለም አርግ የተባልከውን አርፋ አድርግ ግን እኮ አለቃ ፋሲል በእኛ መካከል ያለውን ህግ አፍርሷል ህጉ የሚሰራው ለኛ ነው ፋሲል ደግሞ ከዚህ ህግ ነፃ ነው እንደዛ ከሆነ በእኛ ህግ ሊዳኝ አይገባም ስለዚህ መቀጣት አለበት አርፈ የተባልከውን አድርግ ያለበለዚህ ቅጣቱ የከፋ ነው የሚሆነው ሄሎ ቆይ ፋሲል ማን ቢሆን ነው በዚህ ልክ ቦታ የተሰጠው